የነብዩ መሐመድ ተከታዮች ሙስሊሞች የነብዩን ሱና መከተል አለባቸው ሲባል ምን ማለት ነው? ነብዩ መሐመድ ያደረጉትን ነገር በሙሉ ማድረግ ይችላሉ ነው ወይስ፣ የማይችሉ የተከለከልና የተፈቀደላቸው ነገር አለ? ካለስ ምን ምን ነው? ሱና መከተል አለባቸው የሚለው ነገር ስላልገባኝ ነው። ምንድን ነው የሚከተሉት የሚሉት? ሱና ማለት ሊትራሊ መንገድ ማለት ነው። ረሰላለ ሰለም ለእኛ አድርጉ ያሉንና እንድናደርገው ደግሞ አሪያ ሆኖ ያደረጉን ነገር ሱና ይባላል ማለት ነው። አሪያ ፈለግ ሆኖ ያደረጉን ነገር ማለት ነው። ለምሳሌ ሰላት ፈጅር ሁለት ረካ ነው የሚሰገደው ብለው ነግረውናል። ቁርኣን ላይ ሁለት ረካ አራት ረካ የሚል ነገር የለም። ረካቶቹ ሁለት ናቸው ተብሎ የተባለ ረሱል ሰለም። ቁርኣን ላይ ሰላት ፈጅር የሚል ነገር አለ፣ የጎህ ሰላት የሚል ነገር አለ። ፈጅር ጎህ ማለት ነው። ነገር ግን ውስጡ ያለው ይዘት ስንት ነው ረካው የሚለው ነገር ሐዲስ ላይ ነው ያለው ልክ እንደ ማስተር ፕላን ነው። ማስተር ፕላን ልክ ቁርአን እንደ ማስተር ፕላን ነው። እዩ፣ አንድ ቤት ሲሰራ ማስተር ፕላን አለ። ግን እዚያ ማስተር ፕላን ውስጥ ያለው ስንት ሲሚንቶ ያስፈልጋል፣ ስንት ሪንፎርስመንት ባር ያስፈልጋል፣ ስንት ኮንክሪት ያስፈልጋል፣ ስንት ጠጠር ያስፈልጋል፣ ምናምን የሚለው ዝርዝሩ ስፔሲፊኬሽን ይባላል ማለት ነው። ልክ ኢን ዘ ሴም ማነር ሐዲስም እንደዛ ነው። ዝርዝሩ ያለበት ነገር ነው። ያ ነገር ስንት እንትን አለበት ስላለ ሰለም ሁለት ረከዓ ስገዱ ብለው ሲያዙ እሳቸው ሰግደው ነው እንዴት እንዴት መስገድ እንዳለብን አሪያ ሆኖ ነው፣ አሪያ አድርገው ኤግዛምፕል አድርገው ነው ያንን ነገር ያደረጉ ማለት ነው። እና ከዛ አንፃር ነው ሱናቸው መከተል ማለት እሳቸው ያደረጉትን ነገር ኢትባእ የሚባል ነገር አለ። አላህ ዘንድ አምልኮ ተቀባይነት እንዲያገኝ ሶስት መስፈርቶች አሉ በኢስላም ማለት ነው። የመጀመሪያው ኢማን ነው እምነት ነው። ሁለተኛው እኽላስ ነው። እኽላስ ማለት ምንድነው? ለአላህ ብለሽ የምታደርጊው ሊላሂ ብለሽ ከሙገሳም ከወቀሳም ነፃ የሆነ ለምሳሌ አንቺ ዳዋ ስታደርጊ ስታስተምሪ ሰዎች ስለሚያሞጋገሱሽ ሳይሆን የምታቆሚም ደግሞ ስለወቀሱ ሳይሆን ላላ ብለሽ ሊላሂ ብለሽ ማለት ነው። የወቀሳም ከሙገሳም ነፃ መሆን ነው። ላላ የሚደረግ መተናነስ ነው። እውነትን ለማንገስ ሐሰትን ለማርከስ በምታደርጊው ጅሁድ ላይ እሱ ምን ይባላል? እክላስ ይባላል። ሶስተኛውና የመጨረሻ ደግሞ ኢትበአ ይባላል ማለት ነው። ኢትበአ ማለት ምንድን ነው? ቁራና ሐዲስ ላይ ያለውን ነገር ብቻ ነው የምትከተዩ። ቁርአን አምልኮን በተመለከተ መስፈርቱ ሸርጡ የት ነው ያለው? ቁራና ሐዲስ ላይ ነው። ቁራና ሐዲስ ላይ ከተቀመጠ ውጪ አንቺ በገዛ ፈቃድሽ ብታደርገው ምንም ነገር የለም ቢሉ እስላም ላይ ሰላት አልፈጅር ሁለት ረካ ነው ተብሎ አይ እንትን ነው ማለት መልካም ቢዳ የሚባል ነገር አለ። መልካም ቢዳ የሚባል ነገር ስላለ ቢዳቱ ለምንድን ነው? ሱና የሚባል ነገር አለ ተብሎ አንድ አንጨምርበትም። ልክ ዚ ሴ ማድረግ እንደዛ ነው። ራሱ አመታዊ በዓላችሁ ሁለት ነው ተብሎ ተነግሮናል። ከዛ መልካም ቢዳ አለ ምናም ተብሎ ሶስተኛ በዓል አናደርግም። ሞሊድን ብትዩ ምንም ብትዩ ማለት ነው የትኛውን በዓል አንጨምርም። ለምን ሁለት ነው የተባለው ነገር በቁርአንና በሀዲስ ላይ መጥቷል ማለት ነው። ከዛ በኋላ የሚመጡ ነገሮች ቁርአንና ሀዲስ ላይ የሌሉ ነገሮች ሲሆኑ ደግሞ ይባላሉ ቢዳ ይባላሉ ማለት ነው። ቢዳ ሁሉ ደግሞ ጥመት ነው ተብሏል። ጥመት ሁሉ ደግሞ ወደ ሰዓት ይመራል ተብሏል። ስለዚህ ሱናውን መከተል ማለት ረሱ ላ ሰለም ያደረጉትን ያደረጉት ማድረግ ሲባል እሳቸው እንድናደርግ ተነግሮን እሳቸው ደግሞ ለፈለግ ለአርያነት ደግሞ ያደረጉትን ነገሮች መከተል ማለት ነው። ያን ይመስላል ባጭሩ። እሺ፣ ግን እዚሁ ላይ ሱናና ዋጅብ ይሄ ማለት ግዴታ የሚባለው ነገር ግልጽ ብታደረግ ሁለቱ ግልጽ ስራ ነው ዋጅብ የሚባለውና ሱና የሚባለው ማለት ነው ሁለቱ አዎ እንትኖቹ ህጎቹ ያው ለአምስት ነው አይደል የሚከፈሉት አምስት ህጎች አሉ አሕካም የሚባሉት በአምስት ይከፈላሉ በኢስላም የመጀመሪያው ምንድን ነው ፈርድ ነው ፈርድ ማለት ግዴታ ማለት ነው ብታደርጊው ካላ ዘንድ አጅር ታገኝበታለሽ ምንዳ ታገኝበታለሽ ለምሳሌ ሶላት ለምሳሌ ኤግዛምፕል ነው ብታደርጊው አጅር ታገኝ ባታደርጊው ግን ትጠየቂበታለሽ ትቀጭበታለሽ ይሄ ምን ይባላል ፈርድ ይባላል የፈርድ ተቃራኒ ምንድነው? አምስተኛው ሐራም የሚባለው ነገር ነው። ሐራም ባለማድረግሽ አጀር ታገኝበታለሽ፣ ብታደርጊው ደግሞ ትጠየቅበታለሽ፣ ትቀጭበታለሽ። ለምሳሌ ኸምር መጠጣት ተመልከች። ከዛ በኋላ ደግሞ ሁለተኛው ደግሞ ምንድነው? ሙሳም ይባላል። ሙሳ ማለት የተወደደ ነው። ብታደርጊው አጀር ታገኝበታለሽ፣ ባታደርጊው ግን አትቀጭበትም። ለምሳሌ ማግባት ኒካ። አቅሙ ያለው ሰው የትዳር ጣጣ የሸፈነ ሰው ማግባት ይችላል። አቅም ከሌለው ግን ባያገባ አጅር ማን ነው? ምንድን ነው? አይቀጣም። ባያገባ ግን አጅር አለው ካላ ዘንድ ማለት ነው። የሱ ተቃራኒ ማነው? ደግሞ የሱ ተቃራኒ ምንድን ነው? የተጠላ ነገር ነው። ማን ነው? መክሩ ይባላል። እሱ መክሩ ደግሞ ምንድን ነው? የተጠላ ነው። ባታደርጊው አጅር ታገኝበታለች። በታደርሽ በታደርጊው ደግሞ አትቀጨበት፣ አትጠይቅም። ለምሳሌ ጦላቅ ዲቮርስ ፍቺ መፋታት። ደግሞ መሀል ላይ ደግሞ ያለ ነገር አለ ሙባህ የሚባል የተፈቀደ ነገር ግን አጀርም የለውም፣ ቅጣትም ሽልማትም የለውም። ለምሳሌ የግመል ስጋ መብላት ለምሳሌ ኤግዛምፕል ነው። አሁን ታዲያ እንደዛ ከሆነ የጠየቅሽው ጥያቄ ምን ነበር? የጠየቅሽው ፈርድ አይደለም የጠየቅሽው ራሱ የጠየቅሽው አንድ ጥያቄ ነበር። ቃሉን ድገም ይልኝ አሁን የጠየኩት ከሆነ ሱናና ዋጅብ የሚለው ምንድን ነው? ዋጅባ ዋጅብ ማለት ደግሞ የጠበቀ ሱና ነው የተፈቀደ ነገር ነው ሙስታሃብ ነገር ነው፣ ግን የጠበቀ ነው እሱ። ዋጅብ ማለት የጠበቀ ነው። በጣም በጣም የጠበቀ ሱና ሆኖ ግን የጠበቀ ነገር ነው። ምናልባት ልክ በፈርድና በሙስታሃብ መካከል ያለ ነው። ሙስታሃብ የተወደደ ነው፣ ብታደርገው አጀር ታገኝበታለች፣ ግን የጠበቀ ለምሳሌ፣ ሰላተል ዊትር የሚባለው ዋጅብ ነው። በአንደኛው መዝሀብ ማለት ነው። አይ ቲንክ በሁሉም በአራቱም አይደለም፣ በመዛሃቦች አሁን። እሷው ዊትር የሚባለው ምንድን ነው? ዋጅብ ነው። የጠበቀ ሱናዎች ምን ይባላሉ? ዋጅብ ይባላሉ ማለት ነው። ይሄ ነው ልዩነቱ።